ነይ ነይ እምዬ ማርያም ቤዛንሽ ምን ብሎ ይስደባት? እሷነሽ ምን ተበድ ምን በደለችው በተሰደደች በተራበች በተጠማች መስቀል ላይ የተቸነከረች ጃይታ ቤተ ክርስቲያኗ ውዝግብ አስነስቷል ያለችውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት መምሪያ ምታምኑት አምላክ በስላሴ ያቻለሁ እኔ ምሬም ነው እማምላክ ህይወቴ ውስጥ ብዙ ነገር ቀይራልኛለች። ሂዱዴጆ ለምንዋት እባካችሁ ሂዱ ልጆቹ። እኔ ድንግል ማርያም ላይ አፉን የሚከፍት ለጋገር መታገስ ይቀርልኝ እመብርሃን ምላሶቱን ትቁረጠው። ጥንብ የበሰበሱ ጳጳስክ ለምን ቤዛው ይተ ዓለም እንዴት አትባልም የሚል ማን ነው ማን ነው? ይምጣ እስቲ የትኛውስ ነው ፊት የለ። ይሄማ በጣም ክሂደት ነው ማለት ነው። እኔ በጣም ነው ቢገርቡኝ። ዛሬም ኦሪት ላይ ተቸክለው የቀሩ በጽድቄ፣ በገድሌ፣ በትሩፋቴ ድናለው ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የነስ የዘጉና የዘነጉና የረሱ ብዙዎች አሉ። እንዲሁ የሚቃወሙ የሚከራከረው የትኛው ነው? ዓለሙ መጥፎ ነው። ከዚያም ከዚያም ዝም ብለው መዘበራረቅ አያስፈልግም። የድሮ ሊቃውንት ቤዛ ብለው ሲጠሯት ያሁኖቹ ማነው? ይህን የሚቃወም ማንም የለም። ሁሉ እንዳንድ ልብ መካሬ እንዳንድ ቃል ተናጋሪ ሁኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ከሊቃነ ጳጳሳት ጀምሮ ቤዛዊ የተኩሉ ማይላት የለም። ገድሉም ድርሳኑም ተአምሩም መቅድሙም ከዚህ ከመጽሐፍ ቅዱስ ከፊቴ ከተቀመጠ ውስጥ ነው። እንግዲህ የኔ ጥያቄ ብፁዕ አባታችን አቡነ ገብርኤል ምእመናን እንኳን የማይሳሳቱትን ይህንን ቃል በስቴጅ ደረጃ እርሶ እንዲተሳስ የተናገሩት ጥያቄ ነው ለእኔ። ጵጵስናውን እንዴት ማለት የሊቀ ጵጵስናው ደረጃ ላይ እንዴት እየደረሱት እንዴ እንዴት እንዴት ነው የደረሱት በቤተ ክርስቲያናችን እንኳን ሊቀ ጵጵስና ድቁና ራሱ ሰው ሲቀበል ተፈትኖ ነው ተፈትኖ ነው። በነገራችን ላይ የምታውቁት ታውቃላችሁ። በቤተ ክርስቲያናችን ሰው ድቁና ለምን ሕፃን አይሆንም? ተፈትኖ ነው ሲመት የሚቀበለው። ብዙ አባታችን እርሶ ምእመናን የማይስቱትን ንቃል ማለት ምእመናን እንኳን ከመምሮኖቻቸው ከመጽሐፍቶቻቸው ወስደው ያወቁትን እውነት እርሶ በሴች ደረጃ እንዴት ይሳሳታሉ? ነው ይህንን ሳያቁ እርሶ እንዴት ሊቀባባስ ሆኑ? እንደ ቤተ ክርስቲያን ልጅነት የምጠይቀው ጥያቄ ያንን ነው። እንደው ሄኖክ ምን ብሎ ነው ስ የሚያመሰግናት አትስቲ ቅዱስ እንዴት ገልጻታል የሚለውን ሀሳብ ላንሳ። አሁን ይሄን አባ ጊዮርጊስ ያመሰገኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም አያረግላትም። በእርግጥ የኃጢያተኛ ምስጋና ለምን ነው አትበይ፣ የኔ ኃጢያት ያንቺን ቅድስና ያረግሰውም ብሏል አባ ጊዮርጊስ። የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይ ላመሰግንሽ ብዬ ተዳፈርኩ ነው።

ያልኛ አማሰግናለን ቤዛ የሆነ ቤዛ ኢየሱስ ክርስቶስ ቤዛ ነው። ፍጡር ቤዛ አይባልም። የትኛው ፍጡር ለፍጡር ቤዛ ሊሆን አይችልም። ማርያም ቤዛ ሊሆን አትችልም። ሚካኤል ቤዛ ሊሆን አይችልም።

የዓለም ሁሉ ቤዛ የዓለም ሁሉ ቤዛ፣ ይህና ላችሁ እማትልናት አለ። እሷን መሰላል መውጣጫ የለንም። መውጣጫችን መሰላላችን እሷ ናት። ያዕቆብ ምን አለ? መንገድ ትሄድ ደክሞት ተኛ ያዕቆብ ሲተኛ ተኝቶ እንቅልፍ ሸለብ ያደረገው፣ መልአክቶች ሲወጡባት ሲወርዱባት፣ ሲወጡባት ሲወርዱባት፣ ይች ቦታ እግዚአብሔር ደጅ እግዚአብሔር ቤት ናት አለ። እመቤታችንን እናያያት ነች እንጂ ሁሉ ቤዛ ማን ልትባል ነው? ክርስቲያን እንዲህ አይላትም። የክርስቲያኖች ሁሉ ተስፋ ነች። እሷ የክርስቲያኖች ቤዛ ዓለም ብትን ሞክረው። ይኸውልህ ተምሮ ተምሮ ባዶ የቀረው ድንግል ማርያምን ሳያውቅ ቀርቶ ነው። አንድም ተሽሞ የሚሻረው ነግዶ የሚከስረው ገበሬው ሁሉ ባዶ የቀረው ድንግል ማርያምን እየከዳ ነው። ገበሬ በምን ከዳት? ባል እየሻረ ነዋ። ነጋዴ በምን ከዳት? ጠንቋይ ቤት እየተንከባለለ ነዋ። አገር መሪው በምን ከዳት? ጉቦ እየበላ ነዋ። ሁሉንም ብንናገረው ችግር ነውና፣ አንድም እንዲህ ይላል ምሳሌ እንዳልናገረው ጉዱ ከኔ ሆኖ ከሆዴ ያለ ጥስ ሊገለኝ አፍኖ ብዬ አልፍልሃለሁ። አንድም ሰውን የሚገለው መጋኛ ነው ሃይማኖታችን የሚያስወቅሳት የቤቷ ሰዎች ናቸውና። አንድም ጠጉር ያበጠራችሁት አገር የቀየራችሁት ያለ ድንግል ማርያም በየት አገኛችሁት? እውቀቱስ በየት ተገኘ? ትምህርቱስ በየት ተገኘ? ካባውስ በየት ተለበሰ? ጸናጽሉስ በየት ተያዘ? ባንዘልቅበትም፣ ወጣት ከማያገባህ ሙያ ገብተህ የምትደናገረው አባቶችን ጠይቀ ብትማረው ምን ቸገርህ? ሰተት ብለህ ገብተህ በስላሴ አውደ ምረት በሐዋርያት ትምህርት ላይ ገብተህ የምትሳሳተው ለምንድ ነው? ማንነትህን አይለቅልህ አንተነትህን አያሳውቅህ ሊቅ አያሰኝህም፣ ደንቆረ ማሰኘቱ አይቀርም። ለምን በለኝ ከጉባኤ ሳይውሉ ከመንፈስ ቅዱስ ቤተክርስቲያን ህልውናዋ የምታስጠብቀው የእግዚአብሔር የመንግስት ወንጌልን በመስበክና በማስፋፋት እንጂ ሰዎችን በመቃብር ስፍራ በማስፈራራት አልያም ደግሞ በልማት ሽፋን ሱቆችን በመደርደርና ከነጋዴዎች ጋር ራሷን በማወዳደር ገንዘብ በመሰብሰብና በማከማቸት አልነበረም። እኛ ያመጣን ባጣጣ ነው። እመሩ ተቀበሩ ጣጣ ነው። እኛ ያመጣን ለምሳሌ ትልቁ ከተማ ስንሄድ አንዳንድ ቤተ ክርስቲያን ስትሄዱ ሰው ብቻ ነው የማይሸጠው፣ በዙሪያቸው የማይሸጥ ነገር የለም። ሰው እንኳን ገብቶ መሳለም እስኪያቅ ድረስ እዛ ጭራሮ እየለቀመች ገንዘብ አዋጣ አእምሮ፣ ተውቦ የተሰራ ህንፃ ለመሳለም እንኳን አይን ወደዛ ዞር በማይልበት ደረጃ ያ የፈሪሳውያን ኮተት ክርስቶስ ጅራፍ ገመድ አበጅቶ ከቤተ መቅደስ ያባረራቸው ኮተት ዛሬ ቤተ መቅደስ ቤተ ሰሳምስ ገብቷል። ንግድ